ይሄ መውሊድ የሚያከብሩ ሽርክ የሚያስኬዱ አሁን መስጊዶች ጋር አሉ ሀገራችን ላይ እና አሁን ተከትሎ መስገድ እንዴት ነው ሽርክ የሚሰራ ኢማምን ተከትሎ መስገድ አይቻልም በፍጹም እሺ አሁን እሱን ባናቅ መውሊድ ምናምን ጫት የሚቅሙ ከሆኑ እንዴት ነው ተከትሎ መስገዱ እንዴት ነው የምናቃቸው ይሄን መስገዱ ከሽርክ በታች የሆኑ ስራ ጥፋቶችን አስመልክቶ ለሁለት ይከፈላሉ በአጠቃላይ ከእስልምና የሚያስወጣ የሆነ ስህተት ካለባቸው እነዚህ ሰዎች በፍጹም እነዚህን ተከትሎ መስገድ አይቻልም። በጣል አረላ ለምሳሌ፣ ኢዛ ካን የድዑ ይር ላ ወይስተቂ በይር ላህ፣ ከአላህ ውጭ ሌላን አካል የሚጠራ ከሆነ ከአላህ በሌላ አካል እርዳታን የሚለምን ከሆነ ከሙታኖች ከነቢያት ከወልዮች ተብለው ከሚጠሯቸው እነዚህን ተከትሎ መስገድ አይቻልም። ነገር ግን ከዚያ ውጭ ከሆነ ለምሳሌ መውሊድን ማክበር የሚለው ከሆነ መውሊድን የሚያከብር ሰው በመውሊድ ውስጥ ሽርኮችን ይሰራሉ። እነዚህ ሰዎች ለምሳሌ ነቢያችን ሰለላሁ አለይሂ ወሰለምን እናወድሳለን ወይም እናመሰግናለን መድህ እናደርጋለን በሚል ስም የሚሏቸው ግጥሞች ላይ ሽርኮች አሉ ብታዩ። ስለዚህ እነዚህ ተመስ ሰዎች ተፈጥሮ መስገድ አይቻልም። ምክንያቱም በዚያ በግጥሞቻቸው ውስጥ በርካታ ሽርኮች አላቸው። ከመውሊድ አካባቢዎች መካከል አንደኛው ሲናገር ለምሳሌ

እስካሁን ድረስ አላውቅም እንጂ በፊት አኖር መስጅድ ሐሙስ ሐሙስ ይባላል። በማይክሮፎን ቁጭ ብላችሁ ብትሰማቸው እንደ አረበኛ ብትችሉ ማለት ነው እንዳለ የሽርክ ቃላቶች ናቸው። ዝቢየድ ያ ረሱላላ አንቱ ያላህ መልክተኛ ሆን እጄን ያዙኝና ካለሁበት ካለሁ በጭንቅና መከራ አውጡኝ እያሉ ይለምን አሉ። አመ ዩጂብ ልሙጠር ኢዛ ዳ ይላል አላህ ደግሞ በቁርአን ላይ የተጨናነቀን እና የተቸገረን ሰው ካለበት ጭንቅና መከራ ከኔ በስተቀር ማን አለ የሚያወጣው እያለ ይናገራል።

እንዲህ ብሎ መጥራት ከአላህ ውጭ አይቻልም ሲባል ሰዎች ያደጉበት መንገድ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነብዩን ማይወዱ ሰዎች መጡ ይላሉ። አሁን እኛ ችግር የለም። እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም፣ ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነብዩ ራሳቸው ፍርድ ይስጥ ውስጥ፣ በምን ጉዳይ እሳቸው ካላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላትጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ ለ አሁን ልብ በሉ። ያላህ ባሪያዎች ወይ እኛ ስናነሳ የምናነሳው ሀዲት ነው፣ ቁርኣን ነው፣ የሷሃባዎችን ንግግር ነው። ላትጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደል? ወላሂ እንደ ነቢዩ ሰለላሁ አለይሂ ወሰለም ለኡመታቸው አዛኝ የለም። ለምን እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቅያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለደረጃ ከፍ እንዳታደርጉኝ። ከማዕጥረቲነሷዋራ ክርስቲያኖች ያለደረጃው ከፍ እንዳደረጉት ማንን? ኢብነ መርያም የመርየምን ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው።

ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ፣ ያውም ልብ በሉ፣ ዒሳ በሕይወት አለ። የት? ሁለተኛው ሰማይ ላይ። ተመልሶ ይወርዳል። መቼ? ቀያማ ሲደርስ ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም ያላህ ባሪያዎች ናቸው። አላህ ምን አለ? ዒሳን አስመልክቶ በል ተብሎ ኢኒ አብዱላህ አለ። እኔ እኮ ያላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለእሳቸው መጽሐፍ ሰጥቷል፣ ለሳም መጽሐፍ ሰጥቷል። አታኒ አልኪታብ ወጃለኒ ነብያ፣ ነብያ አደረገኝ። ወአውሳኒ ኢኒ አብዱላህ ደሞ እኔ ባሪያ ነኝ። ነብዩን ምን እንዳላቸው፣ አልሐምዱሊላሂ ለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለኢሳ ካልተገባ ልደቱን ማክበር የነቢዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ እንዴት ትጠላላችሁ ይሉናል። አረክሳችሁን የመወቁት ወላሂ፣ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱ ሊላሂ ለዲ አሕያና በዕደማ አማተና ወኢለይህ አንሹር። ማንን አስታውሰን አረሳናቸው? ሓታ ሰው ሞቶብን ቀብር ውስጥ ስናስገባ እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላሚለቲ ረሱሊላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውም ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም በአላህ ላይ አምጸው ያላህን ስልጣን ለነቢዩ መሐመድ መስጠት ነውና፣ ደሞ ቢድአ አንድ ጊዜ እሺ አንበል በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድነው ማስረጃችሁ ይሄ ለብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነብዩ መውሊድ እኮ ነው አሉ። እንዴ ነብዩ እኮ በረጀብ አልተወለደም ሲ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብድላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ፣ የነቢዩ አባትና እናት አልጋ ላይ ሲተኙ ቦታው ላይ ነበሩ። ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው። የግፋቸው ግፍ ደግሞ ልንገራችሁ። ሌላ ግፋቸው አሁን ሁሴን ነው ወንድማችን አንስቶታል። እሳቸው ይመጣሉ ብለው ያምናሉ። እኛ አይደለም የዋሸንባቸው። የሽርክ መንዙማ ባያቸው ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከና አስሓባዎቹ ነቢ መጡላችሁ ይላሉ። ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ትደረግና ድሮ ከሌ ይባል ነበር። መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል ትቀመጣለች። ነቢ ከና ሷባዎቻቸው ሲመጡ እዚህ ነውና የሚቀመጡት አንድ ሰው እንዳይቀመጥበት ይባላል። አሁን ልብ በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም መቶ ምናምን ሺህ ሷሃባ ተሰብስቦ ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው፣ ለጉንዳኖች እንኳን መቶ ሺህ ጉንዳን ለማይበቃው ቦታ ነቢዩ ከእና ሷቦቻቸው ሲመጡ እዚች መስገጃ ላይ ነው የሚቀመጡት ይላሉ። ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን። እዚሁ ሀገራችን ላይ ነው የሰማችሁት፣ ደጋግሜ ድምፅ ፋይሉን ለቅቅ ያለው ከነቢዩ በፊት ሰላሳ ዘጠኝ ነቢያትን ፀጉራቸውን የላጨ ነቢያችንንም ፀጉራቸውን አርባ የላጨ ሰው እኮ አበልቃሲ የሚባል ኢትዮጵያዊ ሰው አለ ብለው በድምፅ ፋይል ነው የለቀኩት ስለዚህ እንውጣ ሱናን እንወቅ ማንም ድሪቶውን ሲያደራብን ክህደትን ሲያሸክምን አሜን ብለን ልንቀበል አይገባንም ዲናችንም ከተማር ማንም አይጫወትብንም ወንድሞቼ ጀህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምጽ ፋይል አለ ምን ይላል ቀላል ሰው እኮ መሰልኳቸው አታቆኝም ነብዩ ሲወለዱ እኮ በድምፅ ተጠጃለው አለ። ቦታው ላይ ነበርኩ አለ። በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ አብድልቃድር ጄላኔ ያኔ ስላልተፈጠሩ አለ፣ እሱ ግን ከእሳቸው በፊት ተፈጥሮ ማለት ነው። የአብድልቃድር ጄላኔን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሟት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ እኔም ከሰሜን ነኝ። በአባቴም በእናቴም ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳ ሳንቄኛ እያሉ ምን ማድረግ አለባቸው ዳዕዋቸው ማድረግ አለባቸው። ትግራይ ላይ የትግሬ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታግል ኡማው በጠቅላላ አንድ አላህም በብቸኝነት ካመለከ ነብዩም ብቸኛ ነብዩ አድርጎ ከተከተለ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል። እንማር እናስተምር። ይሄ ለማለት ነው ወንድሜ። አፉ በላይ እንግዲህ ጀዛክ አላሁ ኸይራ ወበረከ አላሁ ፊክ። ደስ የሚል ምክር ነው። الله يبارك فيك እሺ፣ ቀጥሉ። አንዲት ደግሞ ጥያቄ አለችኝ። ደግሞ በጣም ብዙ ጊዜ እጭ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል። ጉልበት መሳምን ለእናትህ እንዴት ነው? ለናት ዝቅ ማለት እሱን ለማድረግ ብሎ ነው አድርገው ነው ማለት ነው ከዛይፋ ብለ ለየማን ነቢያችን ሰለላሁ አለይሂ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው ነቢያችን ስለ ላ ስለም ከለከሉት። ምን እያደረክ ነው አሉት። ብሬያቸው ዝቅ ብዬ ምናምን አለበቀ ነቢ ስ ላ ስለም እነሁ ላ ዩርካዑ ኢላ ሊላ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግን ግንባሯን ለተስማት ትችላለህ። ዝቅ ያለ ቦታ ከሆነ ተቀምጣ ከሆነ እሷ የዛን ያንተ እንተን ዝቅ ብለህ ባለችበት ደረጃ ልትስል ትችላለህ እንጂ እንዲህ እግር ላይ ሄዶ እስከመውደቅ ድረስ በዚህ መድረስ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብሏል። እነሁ ላ ዩርከዑ ኢላ ሊላህ። እሺ።